ቀጫ ቢሆን እዚሁ መጥቼ ይደበረበታለሁ እንጂ እኔ አሁን ከዚህ ስዘጋ አላስታውሱም። አሁን ወደ ቤት ስገባ እኔ ምንድነው ማደርገው? መዝሙር ከፍታለሁ፣ ባይብል አነሳለሁ፣ አነብና እጸልያለሁ። ከእናቴ ጋር ሁሌ እንጸልያለን፣ ቱአወር ምናምን እንጸልያለን ከእሷ ጋር። ከዛ ደግሞ የሌሊት ጸሎት ነው ከእሷ ጋር ያለኝ። ከዚህ ስገባ አሁን ማደርገው እኔ መጽሐፍ ቅዱስ አነባለሁ፣ መዝሙር እሰማለሁ፣ እተኛለሁ፣ ጸልዬ እተኛለሁ። ከዛ ሌሊት ላይ እነሳለሁ፣ ከማዘርጋ የሁለት ሰዓት ጸሎት አለን አብረን ከእሷ ጋር። ያ የኔ እንትን። ስለዚህ ግን አሁን እኔ የተማርኩት ነገር እንደገናም ደግሞ ሌላ ሰዎች እንዲማሩት የምፈልገው ነገር ምንድን ነው? ስታተስ የሚባል ነገር አለ። ሰው ወዶ አይደለም። አሁን እኔ ገንዘብ ያላቸው ሰዎች ሰው ይንቃሉ። ለምንድነው ሰው የሚንቁት፣ ለምንድነው ከሰው የሚሸሹት ብዬ ብዙ ጊዜ ጀጅ አረጋለሁ። ብሌም አረጋቸዋል። ልክ ነው። ምክንያቱም ቦታ ማወቅ እንደገና ደግሞ ሰው ስለተናገረ ስለለበሰ ብቻ ሳይሆን ማንነቱ የዋለበት ቦታ ያደገበት ማህበረሰብ የኖረበት አካባቢ ቬሪ ኢምፖርታንት፣ ቬሪ ኢምፖርታንት። እኔ አሁን ስለ ፓስት ላይፌ ብናገር ብዙ ሰው ጉራ ነው ሊል ይችላል፣ ላያምን ይችላል። ምክንያቱም እንደዚህ አይነት ሰው እንደዚህ ጋ ቁጭ ለልቻለ ሊል ይችላል። ለዛ ነው ጌታ ኢየሱስ ክርስቶስ ጌታ ኢየሱስ ክርስቶስ ያላመኑት እስራኤላውያን ለምን እንደሆነ ታውቂያለሽ? የእግዚአብሔር ልጅ ነኝ ብሎ ሲመጣ በበረት ተወልዶ የሚመጣ አልመሰላቸውም። የሆነች አንድ ቀሚስ ለብሰው የባሪያም መልክ ይዞ እንደዛ ኤክስፔክት አላደረጉም። በንጉስ በፈረስ በምናም በመላእክት አጀብ ይመጣል ብሎ ነበር የጠበቁ። ለዛ ነው የናቁት፣ ለዛ ነው ያልተቀበሉት፣ ለዛ ነው የተላለፉት። እሷ የመጣበት አመጣት የእግዚአብሔር በሰማይ ሆኖ ሳለ ቅድስት ድንግል ማርያም ስትወልደው በበረት ነው የወለደችው፣ በከብቶች መሀል እንግዲህ፣ በከብት መሀል ነው የተወለደው አወላለዱ። ከዛስ ምግብ እንኳ የሚያበሉት ማን ናቸው? ሐዋርያቶቹ ናቸው። ቁጭ በል እዚህ፣ ጠብቀን እኛ ምግብ ይዘን እመጣለን እኮ ነው የሚሉት። የለውም። ለዛ ነው እሱ ብዙ ጊዜ ሲናገር የሰው ልጅ ቤት የለውም፣ ማደሪያ የለውም። ለራሱ ምንም ነገር የለውም ይላል። ስለራሱ ይናገር ማደሪያ ስፍራ የለውም ይላል። ራሱን ቀለል አድርጎ ነው የሚመጣ። ለዚህ ነው የሚሰድቡት፣ ለዚህ ነው የተወገረው፣ ለዚህ ነው የተወከረው። የሰው ልጅ በባህሪ ከምደሽበት ስትመጪ ነው እኔ አሁን ረገጥ ብዬበት ራሴን እየገለጥኩ እያሳየው ንቄ ሰው ቢሆን ሰው የሚያከብረኝ እና የሚፈለገኝ እሱ። አሁን አንድ ሰው አንድ ሰው በጣም ያለው ሰው የእኔ በጣም ወዳጅ የሆነ እኔ እዚህ ጋ እኔ ጋ ኑና ዝም ብለን እንጫወት፣ ስለ ድሮ ጫወት፣ በዛውም እርዳታ ትረዳለ አልኩት። ሁን ቲክታክ የለኝም አለ። ግን ሳይ ቲክታክ የለውም፣ ቲክታክ የለኝም ግን፣ አንተ ራሱ ምንድን ነው ያተረፍከው እዛ ላይ አለ። እኔማ ምንም ለማትረፍ እኮ አይደለም፣ ግን ሰዎችን ታተርፋል። የምን ሰዎች አሉ? በቃ ምስኪኖች ታገኛለህ። ምስኪኖችን የምታገኘው እንደዚህ በመኪና ስትሄድ መንገድ ላይ ካገኘ ስጣቸዋል። ከዛ ውጭ ግን ከእነሱ ጋር ቁጭ ብለህ ስታወራ ስድድብ ነው። ትርፍ እያየን ነው። አንተ ተዋረድክ እንጂ ምን ያገኘው ነገር አለ? እኔ በሰው ልዋረድ፣ በእግዚአብሔር ግን እየከበርኩ ነው አልኩት። ሰው ያዋርደኝ፣ ሰው እንደፈለገ ይበለኝ። እኔ ጋር የሚፈጥረው ነገር የለም። እኔ ጂጂ ከክስ በላይ ምን አለ ሸኔና ፋኖ ይረዳል ተብዬ ክሱን አይተሻል። ሸኔና ፋኖ የሚባል ያለውን ብሏል። ሁለት ብሔሮችን አደራጅቶ መንግስትን ለመጣል ይንቀሳቀሳል ሲባል የመንግስት አካል ነው ወይ ነው ያሉት። ለታሪክ እሷም ክስ ቁጭ አድርጌያታለሁ። ለአንቺም ልቅ ያለው ለየወዳሉ ልቅ ያለ ይዛ ለታሪክ ቁጭ አድርጌያታለሁ። አሁን ይሄንን ነው እኔ አሁን ትምህርት የወሰድኩት። ምንድን ነው እኔ አሁን ቲክታክ ላይ ጌም አልጫወትም? ወይ ሆነ ነገር አለ ከቲክታክ የማገኘው አንደኛ ቢዝነሴንም አድቨርሳይዝ አድርጌበት አላውቅም። አዎ ግን ሚኪራ አሁንም የምጠይቅ ነገር ማለት ነው ብር ሰጥቻ አደለም ሰደው ግን ሲሰሉ አልናደድም። አለ እናደዳሉ። በተለይ የራሴ ሰው ግን አንድ ብር በሚያስበው በሚሊየን ብር ነው የምታውቀው። ያ ሚሊየን ደግሞ እንኳን አደረም አስር ብር ሰውን ቁርስ አብልቶ ይውላል፣ ያስታንሱበታል። ሚሊየን ብር ግን አመጣጡን አንተም ታውቀዋለህ። ዝም ብለህ በቀላሉ አይደለም ያ ገንዘብ ደግሞ። ምስጋና እንኳን ባይኖረው ስድብ እንዲኖረው ለምን መሰለህ? ትዳር አለ፣ ቤተሰብ አለ፣ አንዴ መጣህበት አካባቢ አለ አንተን የሚወክሉ በጣም ትልልቅ ሰዎች የመጡበት አካባቢ ነው የመጣሁና አንተ ብቻ አይደለም እየተሰደብክ ያለው በብራችን በር አሁን ይ አንተ ብር የብር እያስብ ነው። ምክንያቱም ስድቡም የኔ ስድብ ስለሆነ ነው። እኛም እያስወቀስከን ነው እያሰደብከን ነው። አንተ ምንም ላይሰማኝ ይችላል። አንተ በጸሎት በርትተሃል፣ እኛ ደግሞ ከጸሎት ውጭ ነ አንተ ስትሰድብ ይልታይ የስድብም አይነት አለ። ይሄ ሌባ፣ አጭበርባሬ አጭበርባሬ እኮ የምትለው ከአንድ ሰው ብር ወስደህ አልሰጥም ስትል ነው። ብር ፈታ ይሄን እና ማመን ራሱ ታውቃለህ፣ ማመን እንደማንችል። ሰርቋል እያሉን ነው አይደለም ሰርቷል እያሉን ነው። ማጨረር ማለት ያ ነው። ስለዚህ ነው አንተ ላይ የምንፈርደው። አትሂድ ቦታ አይደለም፣ እንዳልከው ስታሱ ያንተ ቦታ አይደለም። ሰላሳ ዘጠኝ ሆነ ቁጥር ጫማ ሰላሳ ዘጠኝ ነው ማድረግ ያለበት ሰላሳ ስምንት አይደለም፣ ተፈጥሮ ነው። ይህ ጉረኝነት አይደለም። ሰዎች ከአንተ እንደነሱ ገደብ ሊያደርጉ ሲፈልጉ እንዳልኩህ ጥቅሱን ይጠራሉ። እግዚአብሔር ግን ጥቅሱን የጠራው ሰዎች እንዲከባበሩ እንጂ ዝቅ እንድትላ ሰዎች እንድታገር ዝቅታል ያሳየ ዝቅት ምስላለ ግን እንድትጠፋበት እኮ ማለት

እንዲህ እንት ያደርግ ይረዳ ያማል ልረዳ ብዙ ዱላዎች አሳልፌያለሁ። በጣም ብዙ እናቴ ምን አለች መሰለሽ እኔ አለች ተመልሰ ሰው መርዳት እራሱ ይገርመኛል አለች ማለት እግዚአብሔር ምን አይነት ልብ ነው የሰጠህ? ጨካኝ የምትሆን ይመስለኝ ነበር አለች። ምክንያቱም ለእኔ ይሄ ተራ ነገር ነው። እኔ ያሳለፍኳቸው ነገሮች በጣም ብዙ ህመም። እኔ እንደውም እግዚአብሔርን ስጸልይ ለእኔ ይሄ ይገባኛለሁ ማለት በዚህ በኩል እንዳልፍ ትፈልጋለህ ወይ? ለእኔ የሚገባኝ ይሄ ነው ወይ? የአንተን ስራ ነው የሰራሁት። አንተን ደስ ሲያሰኘው ቃል ገብቻለሁ ብዬ ነው። እድል ተሰጥቶኝ ነው የምኖረው፣ ሁለተኛ እድል ተሰጥቶኝ ነው የምኖረው እና ለኔ ይሄ ስድብ ምናምን የምትራሱ ምንም አይደለም። ምክንያቱም ከዚህ በላይ ምን አይነት ከባድ ነው የሚባለው? ምን አይነት መሰለሽ፣ አንድ ልጅ እየነገረ የነበረ እንዴት ሳምባው፣ ኩላሊቱ ፌል አድርጎ ሳምባውም ደግሞ ውሃ ቋጠረበት እና ሐኪሙ ምን አለው፣ አሁን ማደንዘዣ በወጋ አለው። ኩላሊቱ ፌል እያደረገ ስለሆነ ያቺ የቀረችው እራሱ በጣም ፌል ታደርጋለች። ያለኝ አማራጭ እያመመ በዚህ በጀርባ ወግቼ ከሳምባ ላይ ውሃ የቋጠረውን ብቻ መቅዳት ብቻ ነው ያለብኝ አለው አለኛ። እና ቻለው፣ ቻለው አለኛ። በቃ ያለኝ አማራጭ በቃ አሰሩኝ አለ። ምክንያቱም እንዳልነቃነቅ አሰሩኝ አለ። ምክንያቱም በጣም ፔንፉል ነው አለ። ደግሞ አንድ ጊዜ አይደለም የሚወጋው፣ ሶስት አራት ጊዜ ነው የሚወጋው አለ። እና መርፌው ረዥም ነው አለ፣ ወፍራም ነው አለ። ሲወጋኝ በሶም ያልፈው የላይኛውን ቆዳ፣ የውስጠኛውን ስጋ፣ በአጥንቱ መሀል ነው አልፎ ወቅቶ፣ ከዛ ሳንባውን ሄዶ ይወጋና ከዛ ውሃ ይቀዳል። አንድ ጊዜ አይደለም፣ ሶስት አራት ጊዜ ነው እንደዛ እያደረገ የሚወስዱ። አንድ ቦታ የተበሳ ሳይሆን የተበሳውን ይለጥፍና ሌላ እየበሳ ነው አሁን ይሄ ልጅ እና ስለ ፔኑ እየነገረኝ ነበር። ፔኑ ፔን አይደለም ፍራውላ። በህይወት ዘመኔ እንደዚህ አይነት ፔን አይቻላቅም። አሁን ለዛ ልጅ መርፌ ቢወጋው ጥፍሩ ላይ መርፌ ቢወጋው እግሩን ትንሽ መርፌ ምናምን እዚህ እዚህ ጋር መርፌ ብትወጋው ያኛውን ህመም ስለሚያውቀው ይሄ ህመም ያመዋል ብለሽ ታስቢያለሽ? ከአሞል ስለዚህ እኔ ፔን ከሆነ በጣም ብዙ በቃላት ልነግርሽ የማልችላቸው ብዙ ፔኖች አሳለ ብናገራቸው የአንድ ጊዜ እዚህ የመጣው ጊዜ ዝምተኛ ነበርኩ። በጣም አልናገርም እና እንደመጣው እዚህ በጣም ነው ዝም ምለው ከማንም ሰው ጋር አላወራም። ዝም ነው ምለውና እና አንድ ልጅ በቸርች ተቀራርበን በጣም ዝም ስለሚል ፍራውላልኝ ያገለግላለችው አቤት አለ ዝምታ የሆነ ነገር እንዳለ ያስታውቀኛል። እስ እስቲ እናውራለን ምንድን ነው ማውራለ ያሳለፍከው ታሪክ ያለ ይመስለኛል። እንዲሁ ሳየው በመንፈስ የስረዳውና እስቲ አውራኛለ። ሁሌ እንገናኛለን። ሰላም ነው ምናምን ብዬ ስልኬን ነው የማየው። አላአውራም ዝም በጣም በዝምተኝነት ነው የምታውቀው። ከዛ የተግባባን ምናምን ስትመጣ አንድ ቀን ቁጭ ብለን አወራሁት። ይህን ሁሉ ነገር አሳልፈሃል አለኝ። ሲሰማኝ እያለቀሰ ነው ይሰማል። ይህን ሁሉ መከራ ይህ ሁሉ አልፈ ነው እዚህ ጋር ይቆምኮ። አውራሻለሁ ደውዬ እና ወዝ ላይክ ለምን መሰለኝ አሁን ይሄ ስድብ ይሄ ምናምን ይሄ እንትን ይሄ እንደዚህ ምናምን ይሄ ሌባ ውሸታም ምናምን አጭበርባሪ ለእኔ ምንም ማለት አለ። እዝነት ሰው ተረዳሽ አልተረዳሽ የሚረዳሽ አምላክ ስላለ አሁን እኔ ብዙ ጊዜ እጄን አሁን አረዳ ማየተች ከሆነ አልሰጥም ዛሬ ሰጣል ለአዲስነማ ቻሪቲ ነው አዲስነማ ቻሪቲ የሆነ ዊልቸር እገዛለሁ አልኩት። እንደገና ደግሞ ቤት የሆኑ አሮጊት አሳዘኑ የፈራረሰ ቤት ውስጥ ነው ያሉት፣ እና ቤት ለእነሱ ለመስራት ነው ለእነሱ ቤት ለመስራት ነው እንትን ያልኩት እና ግን ብዙ ብዙ ብዙ ህልም አለኝ። አሁን እኔ ለምሳሌ ወጥቼ አሁን ይሄ ህዝብ እዚህ ጋር አሁን ለምሳሌ እዛ እሱ በነገራቸው ነገር መጥቶ ይሰድቡኛል፣ አይደል ለእኔ ምርቃት ነው። ለማሰለሽ ሞር እኔ እየተባረኩ ነው፣ ብለሲንግ ነው ማለት ሞር። ጥላቻ በበዛብሽ ቁጥር አምላክሽ ደግሞ አንችን ልጅ ነው። እኔ ብዙ ጊዜ በረከት ነው ይዞልኝ የሚመጣው። ሰዎች በኔ ለድንጋይ በወረወሩ ቁጥር በረከት ነው። እግዚአብሔር የሆነ ነገር እየሰራልኝ ነው። በተናወጠ ቁጥር ለምሳሌ መጽሐፍ ቅዱስ ላይ ከጌታ ኢየሱስ ክርስቶስ ልደት በፊት ሰዎች የሚፈወሱት ኩሬ ነበረ። በዛ ኩሬ ላይ መልአኩ በዓመት አንድ ይመጣና ውሃውን ይነቀንቀዋል። ሲነቀንቀው ዘሎ የገባ ሰው ከየትኛውም በሽታው ይፈወሳል። ዘሎ ይገባ በነውጥ ውስጥ ማለት መልአኩ ይመጣና ውሃውን ይነቀንቀዋል፣ ዘሎ የገባ ሰው ይፈወሳል። እኔ እንደዛ ነው። ነውጦች ሲኖሩ ትልቅ በረከት ፊት ለፊት ያለ አሁን የምጠብቀው እግዚአብሔር ምን አዲስ ነገር አለ እግዚአብሔር ነው የሚጠብቀው። ሰልፍ እንደዚህ ሲበዛ ድንጋይ ወራ ሲበዛ ሰዎች ከዚህ ከዚህ። አሁን እኔ አይተሽኝ ከሆንም ከሰው ገንዘብ አልቀበለም፣ ፖለቲካ አላውራ፣ ስለ ዘር አላውራ፣ ሃይማኖት አልተችም። ምንም ነገር ስተች አይተሽኝ። ያጣቂ ሶስት አመት ሙሉ ግን ስታይ ፍራውን እንደተሰደበን፣ አጮርባሪ ነው፣ ሌባ ነው፣ ዋቴ ነው፣ አስመሳይ ነው፣ ምና ከሴት ጋር ስማልታ አልታይም ፌክ ነው። ፌክ ነው ሰዎቹ ጋር ስደርስ እኔ እየተጠራጠርኩ ነው። ፌክ ትሆን አንተ በቃ ሁሉ ነገር ስራውን ፌክ ነው፣ እንትን ነው፣ ጉረኛ ነው፣ ውሸታም ነው ምናምን። አሁን ይሄ አይፎን ሰቨንቲን ከቨር አድርጌበታለሁ፣ ከቨር ገዝቼ ማለት ነው። ፌክ ነው ይላሉ። ዝንቤ ገዝቼ ኦሬንጁ ከቨር ደግሞ ሌላ ከቨር አድርጌበታለሁ ዝንቤ ገዝቼ እና ስልኩ ፌክ ነው ምኑ ፌክ ነው ሁሉ ነገሩ ፌክ ነው ይላሉ። አየህ አሁን አሁን ይሄ ለምሳሌ እኔ ራሴ ስቃለሁ። እንደዛ ማለታቸው ጥሩ ነው። በእርግጥ እንደዛ ማለታቸው ጥሩ ነው። ለምን በቃ ውሸታም ነው አይሰጥም ምናምን፣ አንድ ብዙ ነገር ያስቀራል። ካንቺ በቃ ሌባን ውሸታም ነው ተብሎ አንቺ ኑሮሽን ማለት ነው እግዚአብሔር እየባረከች ሲመጣ ነገ ኦሬዲ ገፍቶሽ ገፍቶሽ እያራቁ ስለሆነ አሁን እኔ ለእግዚአብሔር ነው የምነግረው። እንደዚህ እንደዚህ አይነት ነገር አለ። ስለዚህ ማድረግ ያለብኝ ነገር እኔን እየሰራኝ ነው የሚሄደው፣ እየቀየረኝ እየለወጠኝ እያበረታኝ ነው የሚሄደው። የምታዘባቸው ሰዎች አሉ። ውሎ ወይንም የት ጋር መዋል እንዳለብኝ፣ ከማን ጋር መዋል እንዳለብኝ፣ የት መዋል እንዳለብኝ እግዚአብሔር እያስተማረኝ ነው የሚሄደው። አሁን እኔ ነገ የሶስትና የአራት ሚሊዮን ዶላር መኪና በገዛ ማን ነው የሚልከው? የሶስትና የአራት ሚሊዮን ዶላር መኪና በገዛ ገዝቼ በነዳ ሰው የሚለውን አያት ምን ይላል። አንድሪው ቴት የሚባል ልጅ አለ። አንድ እንትን ላይ የምናገረው ፎሎ አድርገዋል እና ኢንስታግራም ላይ በጣም ነው ይሄ ሞቲቬት ያደርጋል። ግን ሞቲቬት የሚያደርገው የእሱ ምንድን ነው፣ ሙልጭ አድርጎ ነው የሚሳደበው። ማለት ይሄ ሴቶችን ዲስሪስፔክት አድርጎ ምናምን ነው የሚሳደበው። እና የእሱ ንግግሮች ከባድ ናቸው። እና በጣም ነው አንድሮቴት ይባላል። በጣም ንቀት አለው ለሰው ልጆች ንቀት አለው። ገንዘብ አለው። በጣም ነው የሚነቀው። በጣም እየናቀ ነው የሚናገረው ሰው ብዙ ሰው ፎሎ ያደርገዋል። ሚስት አላገባም ይልሻል እና ታግባ ዝም ብለህ ከአሜሪካ ውስጥ ሌላ ሀገር ወስደ ልጆች ወልደ እዛ መቶ መቶ ዶላር ስጣል። እንደዚ አይነት አመለካከት ያለው ሰው ብዙ ሴቶች ፎሎ ያደርጉት እና ይገርመኛል የእሱ ንግግሮች ማለት ነው። ለምን ድን ነው ይህን ሰው የሰዎች በዚህ ልክ የሚወዱት ብዬ ሳስብ፣ ንግግሮቹ ጥላቻ ነው። ንግግሮቹ ንቀት ነው። ንግግሮቹ ንቀት ናቸው። የሰው ልጅ ንቀት እና ጥላቻ ነው የሚናገረው እና በቃ በጣም ዲስሪስፔክት አድርጎ ነው የሚናገረው። በቃ መጨፈር ምናምን ነው ሴቶች ሰብስቡ መጠጣት ምናምን፣ ሰው ይወደዋል። ብዙ ሰው ፎሎ ያደርገዋል። ኢቭን ብዙ ገንዘብ ጀነሬት የሚያደርገው ከሶሻል ሚዲያ ነው። ሚስተር ቢስት የሚባለውን ታውቂዋለሽ አይደል? ዩቲዩብ ላይ በየሀገሩ እየሄደ ቤት ይሰራል። ኤዥያ ውስጥ እየሄደ መቶ ቤት ምናምን፣ ሜክሲኮ ውስጥ ምናምን የተቸገሩት ይሰድቡታል እየረዳ እኮ ነው መቶ ቤት። ኮሜንቱ ላይ ስታይ ክስም ክስም አለበት ማለት ሚሰራውስ ቻሌንጆች ያቀርባል ቤት ይሰራል። አሁን የሱ ሰዎች በየቦታው እየሄደ ቤት ይሰራል። ድሆችን ያግዛል ምናምን። ድሆች ጋር በቆምሽ ቁጥር አታኪንግ ይበዛል። ለምን መሰለሽ? እነሱ በድህነት የያዛቸው መንፈስ አለ አይሽ እነሱን አራቅቶ የያዘ የሚያስለቅሳቸዋል። ከድህነት ነፃ ስታወጫቸው እነሱ ስፕሪት ነው ድህነት፣ ያ ስፕሪት አንቺ ነው አታክ የሚያደረግ። በድህነት መንፈስ የያዛቸው ስፕሪት አለ። ያን እነዛን ሰዎች ከድህነት ስታወ ችግራቸውን ስትቀርፊ መልሶ ያንትን እነሱን በጉስቁልና የያዘው አንቺ ጋር መጥቶ ይመታሽ። ለምን አላቀቀኝ ሰይጣን እኮ ነው ማለት ማየት ነው የሚፈልገው። በቃ በድህነት ሰዎችን ይዞ መያዝ ይፈልጋል። አንቺ ደግሞ እነዛን ሰዎች ከደህነት ስታላቅ የእሱ መልእክተኞች እዚህ ጋር አንቺም አታክ ያደርጋል። ጌታ ኢየሱስ ክርስቶስ ምንድን ነው ያለው? ንስሐ ገቡ ወደ እግዚአብሔር መንግስት ተመለሱ እያለ ነው። አልሚናገር ሌላ ነገር እኮ ምንም አይናገር፣ ግን ወደ እውነት ስለሆነ ጥሪው የነበረው አጋንንት አታክ ማድረግ ነው የፈለገው። እሱም ምን እያሉ ውሸት ነው የሚያወሩ፣ ቀረጥ አትክፈሉ ብሏል፣ ንጉስ ነኝ ብሏል፣ የእግዚአብሔር ልጅ ነኝ እያለ ነው፣ ህዝቡን እያነሳሳ ነው፣ በመንግስት ላይ እያደረገ ነው። ክሶቹ በሙሉ አይቶች ከሆኑ ውሸት ናቸው። አንድም እውነት የለውም ክስ አንድም እሱ ያለው ነገር የለም ክሶቹ በሙሉ ውሸት ናቸው። ሀሎ አይ ኖ ጦርነቱ ያለን ከድህነት ጋር ነው። ድህነት ደግሞ ሰይጣን ነው። ትክክል። ለምን ቆሻሻ ነገር ላይ አልኖርኩም? ለምን አላሰቃየዎችም? ለምን ሲከፉ፣ ሲራሩ፣ ሲያለቅሱ ሰይጣን ደስ ይለዋል። ስለዚህ እነሱን ይለቅል ነው በእናንተ ላይ ያርፋል። እናንተ ደግሞ እዚህ ጋር ትመ እናንተ ደግሞ እዚህ ጋር ትመጡና ወሬያችሁን ታበዛላችሁ ማለት ነው። ሚውት ነ ፌር ፌራ ሚውት አድርጌ ነበር ነው። አይ ሰው ሰብስቦ ቴዲ ፍራው አላስገባልህ ብሎ አላስገባም። ውሸቱን ነው ምናምን እንደዚህ የውሸት አካውንት ይዞ መጥቶ እያለ ነው ያወራው እዛ። እና ተበሳይቶ ነው ልጆች የሚደውሉልኝ ለምን አትናገርም ለምን ዝም ትላለህ? እኔ አሁን ጂጄ ተናግሪያለሁ። አካውንት አላቸው አስገብተው እንትን ማለት ነው ምን ገብ ታስገባ አረ አስገብተው፣ ከዛ በኋላ መጠየቅ ነው። ከዛም ሰው መስገብት እሷን እሷን እሷን ለመሸሽ የቺን 20 ዶላር ላለ ለመክፈል ሊበላን ነበር፣ ሌላ ቦታ አስገቡ ብሎ ሊያጭበረብረን ነበር እያሉ ነው። የሆነ ደግሞ ስም ይጠራል የአጎቱ ስም ነው አምጥቶ ያሳየው አካውንቱን አለ። አንድ አጎት የዚህን ያህል ባለሀብት አጎት ካለ ዘር ሀብታሞች ናቸው ማለት ነው።